ጽናትና ኪራን አሁንም ልትለያያቸው እንግዲህ በቀሯን እንደቀጠለች ናት፣ ቤቲ የምትባለው ማለት ነው። እንግዲህ ቤቲ ሰራተኛቱን ያመጣቻት ቤቲ ናት። ኪራ በኪራ ሰራተኛ ያስመጣችሁ ማለት ነው። አሁን ድረስ እንግዲህ በቀሯን ይዛለች ማለት ነው። ፍቅራቸውን ልትደፈርስ በቀላሃለሁ እያለች እንግዲህ እየዛተችበት ነው። አሁን ደግሞ ከሰራተኛቱ ጋር ሆና ሰራተኛቱ እንግዲህ የእሷ መሆኗን የእሷ ተባባሪ መሆኗን ኪራም አያውቅም ማለት ነው። አንዳንድ ስልኮችን ስታወራ እየሰማች ፀናትም ያው ብትሸከክም አሳማኝ መረጃ ስላለያዘች ለኪራ ልትናገር አልቻለችም ማለት ነው። አሁን ላይ እንግዲህ ቤቲ ሰራተኛ ትምታ ውስጥ እንግዲህ የሆነ ነገር አድርግል እያለቻት መረጃ እያስወጣች ኪራን እና ጽናትን የምታራርቅበት መፍትሄ እየፈጠረች አሁንም ትበቀላቸው ይዛለች ማለት ነው እንግዲህ ምንድነው ያደረገችው ጽናት ሻወር ስትወስድ እንግዲህ ቪዲዮ ወይም ፎቶ አንሽን ላይ ብላት እንግዲህ ሰራተኛዪቱን አስደርጋ እንግዲህ በዛ እያስፈራራችው ትገኛለች ማለት ነው እንግዲህ ቤት ድረስ መታ ቤት አስገባኝ ካላስገባ እንግዲህ ይህንን የሚስትህን እንትን ቪዲዮ ለቀዋለሁ፣ የገላ ለቀዋለሁ እያስፈራራችሁ ትገኛል። ማን ነው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወዲህ ነው የተከበራችሁ ቤተሰቦች፣ እንዴት ናችሁ? ከኔ ክፍል ሰላም አልሐምዱሊላህ ረቢልዓለሚን፣ በየላችሁበት ላይ ይጠብቃችሁ። እንግዲህ ፀናትና ኪራን በቅርቡ እንግዲህ ወደ ፍቅር አለም ገብተው ነበር ማለት ነው። ነገር ቢገቡ እንግዲህ ቤቲ ያልተዋቻቸውም እየተበቀተቻቸው ነው ማለት ነው። እኔ ግን ብያለሁ ሲም በጣም ማለፋርቻለሁ እንደምትጎዳት ያው ቤቲ በጣም ሀይለኛ ልጅ ናት። አትተዋትም ማለት ነው። እንግዲህ ሰራተኛይቱን እነሱ ሳያውቁ በስተጀርባ አባ ብላ ነው ያመጣችሁ ያስገባችሁ ማለት ነው። በስልክ እየወራች ብዙ ጊዜ ጽ እየደረሰችባት ነበር ማለት ነው እና ጽ ራሱ ሰራተኛይቱን አልወደደቻትም። ያው በጣም እየፈራች ነበር፣ ግን እየፈራች ደግሞ እየያዘቻት ነበር። በስልክ ብቻ እስከሆነ ድረስ ግን የሆነ መረጃ ስላላያየች ለኪራም ለመናገር ደፍራም ለመናገር አልፈለገችም ማለት ነው። በስልክ ነው ያው የምትሰማው በሚዋሩን ነገር። እንግዲህ ምንድን ነው ያደረገችው ቤቲ ሸዋር ስትወስድ ቪዲዮ እንዲቀርጽላት። ባለፈውም እንደዚህ ሲጫወቱ ቪዲዮ ቀርጻል ነበር፣ ቀርጻቸው እንደውም ማይታውት ምን እያረግሽ እያሏት እያስጨነቋት ነበር ማለት ነው። ነኪራ ሰራተኛ ቪዲዮ እየቀረጸቻቸው መሆኑን እሱ ሲጫወቱ ማሁን እንግዲህ ነው ስትወስድ እንደዛ አድርጋ በዛ በቪዲዮ ወይ ሚዲያ ላይ ለቃለሁ ብላ በዛ ያስፈራች ያስፈራራቻቸው ማለት ነው። እንግዲህ ድሩም ሳትከፍት ከውጭ ሆና የሆነ ወረቀት ወደ ግቤ ስትጥል እንትና ሰራተኛ ይቱ ሰጠችሁ ሰጠቹ ማለት ነው። እጽ ግን አሁንም በጣም እየሸከከች ነው ስልክ ስታወራ። ደስታ እየሰማቸው ነበር ና ዋጋውን እሰጥሻለሁ እያልሽ ምንድን ነው የምትቀባጥር ምናምን እያልሽ ነበር ና በልጆቹ ምናምን ነገር እያሳበበ ብቻ ስትደርስባት የሆነ መፍትሄ እየፈለገች የተሻዋ ውደታለች ማለት ግን ጽናት ው አቃለች ግን መረጃ እስካላላዘች ድረስ ደግሞ የሆነ ነገር ማውጣት ከባድ ነው መረጃ ነው የሰው ልጅ ነው እንግዲህ ምንድን ነው ሰራተኛቱ በ በር ዘን ሾል ከወረቀት ስልክላት ያን ወረቀት እንግዲህ ለኪራ ስታሳየው ኪራ ደግሞ ይሄን ነገር ማነው ይሰጠሽ ብሎ ሲያፋጣት እኔ ምንም የማቀብ ጉዳይ የለኝም። በሩን ሰከፋ ገኝ ሆብራ መጨጫለች። ማን ሰራተኛይቱ። ከዚያም በኋላ እንግዲህ ይሄን ነገር ጽናትም እንዲያተሰማ ማንም ሰው እንዲያሰማ አላት ማለት ነው። ከዚያ እንግዲህ ሰራተኛይቱ ከቤቲ ጋር ስታወራ በር ላይ ሄዱ ያዛት ማለት ነው። ከዛ ምን ትሰሪት መጣሽ ምናምን ሲላት እንግዲህ የአምስት አምስት ዓመት ልፋቴ ዲካሜ ፍቅሬ ብላ እንግዲህ እሱ ጋር ተነጋገረች ማለት ነው። ያው ውጭ ልክ ሚስቴ ሳት መጣ ቢላትም እንግዲህ ያው ቤትን ታቆጣላችሁ በጣም አይነ አውጣናት ልትመለስለት አልቻለችም ማለት ነው። በጥፊም ያው የለመደችው ጥፊ ያስከተላት። ግን ያሷ እንግዲህ ያው ጨዋ ጨዋ ተናደው ውጭ እያላ ነበር ባሉ ተስምን ታደርጋለህ እያለችው ነበር

እንግዲህ፣ ጽናት ምን ሆነህ ነው ብትለው ኬራ እንደተናደደ አልነገራትም ማለት ነው። ከዛ ተመልሶ ሰራተኛይቱን እንግዲህ፣ አንቺ ምንድን ነው እሷ ጋ መትልሽ ምናምን ሲላት ምንም ነገር አላለችኝም። እንግዲህ፣ እሷ ጋ ምንም ነገር እንዳትሰሪ ምናምን ብሎ ብቻ እሷ ማን እንደሆነ ስለማታውቂያት ነው ምናምን ነገር። ይህን ነገር ደግሞ ጽናት እንዲያሰማ ሲል ጽናት ደግሞ ከኋላ ምንድነው ማሰማው ብለው በቃ ለጭባጭ ማለት ነው ያው እራት እንግዲህ እኔ ልሰራ ምናምን ነገር ነበር፣ ሰበረት እናደርግሽ ነበር ብለው ሻውወዷት ማለት ነው። ከዚያ በኋላ እንግዲህ ምሩን አደራ ጽናትን እያላት ነበር ማለት ነው። ምሩን አደራ ጽናትን ሲላ ምሩ ደግሞ ምንድነው ተፈጠረው ነገር ለተዋነው እንድንደፈራቸው ቀልድ አይደለም የጽናት ህይወት እያለች እየተቆጣቸው ነበር። እሷን ጋር ሳይስማሙ በሀሳብ ተናዶ እንግዲህ ሄደ። ምሮ እንትና ናሆሜ መቶ ደግሞ መሆነ ነው ሲለው ምንም ሊነግረው አልቻለም ማለት ነው። ግን ቢነግራቸውና መፍትሄ ቢፈጥሩ ሲሻ ይሻልም፣ ምንም በቃ ሊነግረው አልቻለም። ከእኔ ሚስጥር መደበቅ ጀመርክ ማለት ነው። ግን እንሰው እያለው ነበር

ቤት ጨምረኝ እያለች ነበር። ቤት ጨምረኝ፣ የት ቤት ነው የምትገቢው? አትገቢም እያላት ነበር። እንግዲህ አንተ ምርጫውን ያንተ ነው እያለችው፣ እያስፈራራችሁ ነበር ማለት ነው። ከዚያ በኋላ እንግዲህ ለተሰማው ስትል መልሳ እንግዲህ የተሰናበተው ከለከላት ማለት ነው። እግሬ ንግሬ ንግሬ ላይ እንግዲህ ተደፍታ ተለምነኛለህ ይሄ ቃሌ ነው ብላ እንግዲህ ሄደች ማለት ነው። ቤት እየተናደደች ከዚያ በኋላ እንግዲህ ቤቲ ወደ ቤት ይዟት ተከትለው ሄዳለች ማለት ነው። ምሩ ና ናሆሜ ጽናት ተሰብስበው ለምን እንደመሰበሰበን ታውቃላችሁ? እየተባባሉ ነበር። ና ከይዘው ብቅ ይሉም። ከዛ በኋላ እንግዲህ እንዳለ ምን ሆነህ ነው ስትለው ጽናት እናሆሜ በጣም የተናደደው በጣም ናሆሜ ግን ቤቴ ጠላት ማለት ነው። ሁሉም ምሩም በጣም ምን ሆነ ነው እያሉ በጣም ሁሉም መጥተው ሄዱ ተናደዱ ማለት ነው። ከዚያ በኋላ እንግዲህ ሁሉም ተበታተኑ። ያው የሰራችው አንጻር በጣም ቤት ሁሉም ይታወታለን። ከዚያ በኋላ ቤት ነው የምትሆነው አላለም። ጉድ እኮ ነው። እንዴት ለምንድን ነው እንደዚህ የሚያደርገው? አረ ኬራ ደግሞ አባሰው፣ በእውነት አባሰው። ለምንድን ነው እንደዚህ የሚሆነው? ምን አይነት ህይወት ነው ማለት አሁን ይሄ ምን ያስተምራለን? ህይወት ከሆነ ህይወት ነው ባንዲ ነገር ላይ አንዱን ይዞ አንዱን መጣል ነው። የወደደውን ይዞ ያለው የሚያወጣውን ይዞ መጣል እንጂ በሰው ሁሉ ለመጫወት ነው ያደርጋል። ከዚያ በኋላ እንግዲህ ያው እሱ ወደ ክላሱ ገባ ማለት ነው። ከዚያ በኋላ እንግዲህ ሌላ ጊዜ መታ ቁጭ ብላ እንግዲህ ኪራ በጣም ተናደው አለ ሰዓት፣ ጎርሷን አግሬንሽልኝ አላለችው ሰብርሽ አለኝ ያላት ሰብርሻል ለጉበት ባወጣ ማለት ግን እዚህ ኧረ በጣም ነው። ሲልጅ ግን ርካሽ ተተባጭ በጣም ከባድ ነው። ርካሽ ነው ያላት። ወል ስትመጣ አንቺ ርካሽ ነው ያላት ማለት ነው። በሩ ላይ ሲያገኛት አንቺ ርካሽ አላት። ከባድ ነው። ከዚያ በኋላ እንግዲህ እንተና የጽናትም ጽናትም ከጓደኛዋ ጋር እናት በጣም ፈርታለች። ምን ሆነች ነው ስትላት፣ አይ የሆነ የተፈጠረ ነገር ያለ ይመስለኛል። ምንም አሁን ኮይ ከረም ጤነኛ አይደለም፣ ሰላም አይደለም እያለች ነበርና፣ በጣም ጠንካራ ነሽ አንቺ ምናምን እያለች ነበር። እሷን ማለት ነው በውስጧ የሆነውን ነገር ስታስብ። ብቻ ቤቲ በጣም በጣም ቤቲ በጣም ታስጠላለህ፣ በእውነት ምንድነው የምትናገረው ቃላት ማለት ነው። ወይኔ ሰራተኛይቱን እራሱን ምን ምን እንደምትላት ሰምታችኋል። እኔ እራሱ ቃሉን ለመርገም፣ ኧረ እኔ እሷ እንዳለችው አልናገርም በእውነት ከባድ ነው። በእውነት የዝቅን ያክል ክፋት የምትናገራቸው አማረኞች ራሱ በጣም ይቀፋሉ ማለት ነው። ቤቲ በእውነት እንዴት እንዴት እንደምትናገራ ሲጀምር ትናገራት። ግን አንዳንድ ማንናገራቸው ነገራቶች አሉ ና እኔ የእሷ አንደራቸው ለመድገም ራሱ እኔ በጣም ይከብደኛል። በጣም በጣም ከፈጣሪ ጋር ራሱ የምትሳፈጥ እንደ ሰይጣን ነገር ማለት ነው። ቤቲ በጣም ነው የምትደብረው በእውነት ብቻ ከባድና ቤቲ እኔ ካረኮነት ጽናትን ምን እንደምታደርጋት አላውቅም። ጽናትን ማለቃትን ብለህ እንግዲህ እያስፈራራችሁ ትገኛለ። ግን እሱ ለምን ይፈራታል? ለምን መረጃውን ስልኳን ተቀብሎ እንትን አይለውም? አይሰርዝባትም ማለት ነው። ይሰርዝባት ምንም አታመጣም። ከዛ በኋላ ደግሞ ጥንቃቄ ብታረግ ወይም ደግሞ ሰራተኛቱን መቀየር ወይም እንደዛ ማድረግ ይችል ነበር። አሁን ዝም ብሎ እኮ ጽናትን ሊያስጎዳት ነው። እንደዚህ በዚህ ተቀጠለ ደግሞ ጽናትን ትጎዳታለች ማለት ነው። ሁሉንም ትጎዳቸዋለች። ስጀመር ቤቲ ማለት ነው። በጣም ማለት እኔ እንጃ ከአኳኋኗ ከማለት በጣም ከባድ ልጅ ናት። የምትናገረው ቃላት ራሱ በጣም ያስጠላል ለች እንግዲህ ጽናትዬ ፈጣሪ እርዳት። እንግዲህ በዚህ መልኩ ተቀጠለ ጽናትን አሁንም ሁለተኛ እንደሚያስጎዳት ቤቲ ማለት ነው። ጭራሽ ቤቷ ጨመራት፣ ቤት ተጨመራት። በቃ ምን ማለት ነው? አሁን እንኳ ሁለተኛ ጽናትን ታስጎዳት በጣም ከባድ ነው ኪራ። እንግዲህ ምንድን ነው ስናናቅም ብቻ ከባድ ነው። እንዲህ ብስብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ቀጠው እንደሚፈጠር እናያለን ማለት ነው። ግን በጣም ያማል፣ በእውነት ያማል ማለት ነው። እንዴ አንድ ሰው መልካም እስከሆነ ድረስ በመልካምነቱ ዋጋ ያገኛል። ይ ግን በጣም ተሳዝናለች። ያን ሁሉ መከራይት አሁን ዴና ፍቅር ሆነች በቃ